የሰላም ሰላም እንደምን አላችሁ። ዛሬ እስኪ ስለ ስትሮክ እና ስትሮክ አይነቶች እናወራለን። ጋቢያችንን ጥለናል፣ ጋውናችንንም አንስተናል። ስለዛ ስትሮክ ምንድን ነው፣ ስንት አይነት ስትሮኮች አሉ የሚለውን ነገር በዛሬ ክፍል እናያለን። በሚቀጥሉ ክፍሎች ደግሞ እያንዳንዱ የስትሮክ አይነቶች በዝርዝር ለማየት እንሞክራለን፣ ከና ህክምናቸው ማለት ነው። ስትሮክ የምንለው ወደ አይምሯችን ውስጥ በሚከናወን የደም ዝውውር ስርዓት ላይ በሚደርስ መረበሽ አማካኝነት ሊከሰት የሚችል የነርቭ ስርዓት መጎዳት ማለት ነው። ያ ማለት ምን መሰላችሁ? ደም ከልባችን ተነስቶ በአንገታችን በኩል አድርጎ በተለያዩ የደም ስሮቻችን አማካኝነት ለአይምሯችን ምን ያደርሳሉ? ምግብ፣ አየር፣ ሀይል፣ ንጥረ ነገሮች አስፈላጊ የሆኑ ንጥረ ነገሮች የመሳሰሉትን ያደርሳሉ። ያ ከሲደርሳቸው መደሮች ጭንቅላታችን ውስጥ ያሉ ደግሞ የነርቭ ስርዓቶች በአጠቃላይ ስራቸውን በአግባቡ መስራትን ያከናወል ያ መደበኛ ነው። በዚህ ደም ወደ ጭንቅላታችን በሚጓዝበት ሂደት ውስጥ ወይም ደግሞ ጭንቅላታችን ውስጥ ከደረሰ በኋላ በሚከሰት የደም ዝውውር ስርዓት መረበሽ አማካኝነት አእምሮአችን ምን የሚፈልገውን ክፍሎች የሚፈልገውን ንጥረ ነገር ምግብ፣ መረጃ በአግባቡ መለዋወጥ ላይችል ይችላል ማለት ነው። በዚያን ጊዜ ምን ያደርጋል? ስራውን ያቆማል። ስራውን ሲያቆም ስራውን ያቆመው የአእምሮ ክፍላችን የሚቆጣጠራቸው የሰውነት ክፍሎቻችንም ስራቸውን ማቆም ይጀምራሉ ማለት ነው። ያ ማለት ለምንድን ነው? ለምሳሌ በንግግር የሚቆጣጠረው የአምብሮ ክፍላችን በቂ ደንብ አግባቡ ካላገኘ ወይም ደግሞ የደም ዝውውር ስርዓቱ ከተረበሸበት እና የሚፈልገውን ስራውን ለመከናወን የሚፈልገውን ነገር ካላገኘ ምን ያደርጋል? ንግግራችን ይያዛል ማለት ነው። ሰውነታችንን የሚቆጣጠር ግማሽ የሰውነታችን የሚቆጣጠረው ክፍል ከሆነ ግማሽ የሰውነታችን ክፍላችንን መቆጣጠር አልችልም ማለት ነው። ያ ምን ይሆናል ሄሚ ፕሌጃ ወይም ሄሚ ፓረሲስ ምናምን ነገር ብለን እንጠራዋለን። ግማሽ የሰውነት ክፍላችን ስራውን በአግባቡ መቆጣጠር አይችልም ያቆማል ማለት ነው። ስለዛ ሽባነት፣ ልምሻነት ይመጣል ማለት ነው። ስትሮክ ማለት ያ ነው። ለነገርኳችሁ ደም ከልባችን ይነሳል፣ በአንገታችን አካባቢ አድርጎ ወደ ጭንቅላታችን ውስጥ ይድራል። ጭንቅላታችን ውስጥ ደግሞ የሚፈለገው የአእምሮ ክፍሎቻችን የሚፈልጉትን ነገር ይወስዳሉ። በዚህ ሂደት ውስጥ በሚከናወን የደም ዝውውር መዛባት አማካኝነት ሊከሰት የሚችል የነርቭ ስርዓት መጎዳት፣ ያን ተከትሎ ሊመጣ የሚችል የሰውነት ስርዓት መዛባት ወይም ምንድነው ፓራላይሲስ መሆን ስትሮክ ብለን እንጠራዋለን ማለት ነው። ሁለት ሶስት አይነት ስትሮኮች አሉ። የተለመዱ በጣም የተለመዱት ሁለት አይነት አሉ። ሶስተኛውም ያው አማራጭ አለ። የመጀመሪያው ስኬሚክ ስትሮክ የምንለው ነው። ስኬሚክ የሚለው ምንድነው እስኪሚያ የሚለው እጥረትን ነው የሚገልጸው። ያ ማለት ምንድነው ደም እንዳልኳችሁ በደም ስሮቻችን አማካኝነት ወደ ጭንቅላታችን ክፍሎች መድረስ መቻል አለበት። በዛ መስመር ላይ የደም ስሮቻችን መዘጋት በሚገጥማቸው ጊዜ መዘጋት በሚገጥማቸው ጊዜ፣ ሁለተኛ የደም ስሮቻችን መጥበብ በሚገጥም ጊዜ፣ ሶስተኛ ልብ አካባቢ በሚፈጠሩ የተለያዩ ችግሮች አማካኝነት በቂ ደም ወደ ጭንቅላታችን ላይደርስ ይችላል ማለት ነው። ይሄ አንገታችን አካባቢ ባሉ ትልልቅ የደም ስሮች አማካኝነት ሊከሰት ይችላል። እዛ ላይ እነዚያ ላይ ሊከሰት ይችላል። ወይንም ደግሞ ጭንቅላታችን ውስጥ ከደረሰ በኋላ ጭንቅላታችን ውስጥ ያሉ የደም ስሮቻችን ደም እንዳይሄድ ሊዘጉ ይችላሉ። ለምሳሌ የጓጎለ ደም ሊሆን ይችላል። ወይንም ደግሞ ከፍተኛ የሆነ የስብ ክምችት በደም ስሮቻችን ኖሮ ከዛ ላይ ተቀርፎ የሄደ ክፍል ጭንቅላታችን ውስጥ ወይም ከጭንቅላታችን ውጭ ባሉ የአይምሮ ምንድን ነው ወደ አይምሮ ደም ከሚያደርሱ የደም ክፍሎች ላይ ደም እንዳይሄድ ሊዘጋቸው ይችላል ማለት ነው። እዚያ ምክንያት የሚከሰት የስትሮክ አይነት ስኬሚክ ስትሮክ ብለን እንጠራዋለን። ሁለተኛው ስትሮክ የምንለው ምንድነው ሄሞሮጂክ ስትሮክ ነው። ሄሞሮጂክ ስትሮክ የምንለው ምንድነው ደም ወደ ጭንቅላታችን በአግባቡ ሊፈስ ይችላል፣ ግን ጭንቅላታችን ውስጥ ከደረሰ በኋላ በአይምሯችን በጭንቅላታችን ውስጥ ያሉ የተለያዩ የደም ስሮች ከፍተኛ የሆነ ግፊት ይኖራቸዋል። በዛ በከፍተኛ የሆነ ግፊት አማካኝነት ደም ማድረስ ሳይ ሲኖርባቸው መቋቋም ስለማይችሉ ውጥረቱን ይፈነዳሉ ወይም ይቀደዳሉ። በመቀደዳቸው ምክንያት ደም ለሚፈለገው ቦታ መድረስ እያለትን ያደርጋል። የማይፈለገው ቦታ ላይ ተበትኖ ይረጫል ማለት ነው፣ ይፈሳል ማለት ነው። ተበትኖ ይፈሳል። ያ መፍሰሱ ምን ያደርጋል? አንደኛ የፈሰሰበት ቦታ በአግባቡ ስራቸውን እንዳይሰሩ ያውካቸዋል። ሁለተኛ ደግሞ ደም ሊደርሰው የሚገባው ሌላኛው ደግሞ የጭንቅላታችን ክፍል ደም ስላልደረሰው እሱም ስራውን ያቆመዋል ማለት ነው። ስለዚ በእንደዚህ አይነት ምክንያት የሚከሰት ስትሮክ ሄመሬጂክ ስትሮክ እንለዋለን። ሶስተኛው ቲአይኤ ነው። ቲአይኤ ማለት ትራንዚት እስኬሚክ አታክ ነው። ይሄ ወይም ሾርት ሊምድ ስትሮክ ነው። ለአጭር ጊዜ የሚቆይ ስትሮክ አይነት ነው። እንደዚህ አይነት ስትሮክ ምንድን ነው የሚያደርገው ሰዎቹ ለተወሰነ ጊዜ እጅና እግራቸውን ማዘዝ አይችሉም። መናገርም ላይችሉ ይችላሉ። ምናም እንደዚህ አይነት ነገሮች ይከሰታሉ። ከዛ በኋላ ግን ያደርጋል ሪዞልቭ፣ እያደረገ እየተፈታ ሊሄድ ይችላል። እንደዚህ አይነት ስትሮክ አሻሚ ነው፣ አሻሚ ነው። ለምሳሌ በማህበረሰባችን አባ እንትን ሰውየው ለአጭር ጊዜ ነው እንትን ያደርገው ስትሮክ የሚኖረው ሰይጣን መቶት ነው፣ አጋኒት ይዞት ነው በሚል ወደ ቤተ እምነቶች በመውሰድ ወደ ቤተ ክርስቲያን፣ ወደ ቸርቾች በጸበል ወይንም ደግሞ በዚህ በጸሎት ወይንም ደግሞ በቁራን ለማስቀራት ተብሎ ሰውየው ከአንድ ቀን ከሁለት ቀን በኋላ ምናልባት መልሶ ራሱ ሊያገኝ ይችላል። ይህ አይነቱ ስትሮክ በጣም አደገኛ ስትሮክ ነው። ትሪት መደረግ መቻል አለበት ምክንያቱም ያንን ያመጣው ስትሮኩን ያመጣው በሽታ የልብ በሽታ ሊሆን ይችላል። እንዳልኳችሁ በደም ዝውውር ሥርዓቱ ላይ በመስመሩ ላይ በሚከሰት ትንሽ የደም ስሮች መርጋት ይቆዩና ከዛ በኋላ ግን ምን ያደርጋሉ ድንገት መንገድ ይከፍቱለታል። ደም በስነስርዓት ወደ ጭንቅላቱ ክፍል ስለሚደርስ ተመልሶ ሪከቨር ያደርጋል ማለት ነው። ስለዚህ ይህን አይነቱ በጣም መታከም አለበት። የደም መርጋት ችግር ካለበት ሰው የደም መርጋት መታከም አለበት። ኮሌስትሮል ችግር ካለበት ኮሌስትሮሉ መታከም መቻል አለበት። የልብ ችግር ካለበት የልብ ችግሩ መፈታት መቻል አለበት። የማያውቀው ሌላ አይነት በሽታም ካለ ስትቢትሬት መታከም አለበት። እና እንደዚህ አይነት ገጥሟችሁ በቤታችሁ ሪከቨር ያደረጋችሁ ሰዎች ሁለተኛ ስትሮክ ሊገጥማችሁ እድሉ አለ። ስለዛ ሄዳችሁ ህክምና ተቋም መታየትና ምርመራ ማድረግ መቻላችሁ ህክምና መከታተል አለባችሁ ማለት ነው። በአጠቃላይ እነዚህ ሶስት አይነት ስትሮኮች የተለመዱና በህክምና ተቋም ውስጥ የምናያቸው ናቸው። እንግዲህ እንደነገርኳችሁ ስትሮክ የነርቭ ስርዓታችንን ያዘ፣ የደም ዝውውራችን ይበላሻል፣ ከዛ የነርቭ ስርዓታችንን ጭንቅላታችን ውስጥ ያለውን ይረብሻል፣ ከዛ ጅናግራችንን፣ ንግግራችንን፣ ማሰባችንን እና እና እንደዚህ ነገሮችን መቆጣጠር ያቅተናል። አንዳንድ ጊዜም ሲዠር ሲዠር ሊኖር ይችላል። የባህሪ ለውጥ አለ፣ የሙድ ዲስተርባንስ አለ፣ ብዙ ነገሮች አሉ ይከሰታሉ ማለት ነው። እነዚም አኮርዲንግሊ ትሪት መደረግ መቻል አለባቸው ማለት ነው። ስትሮክ በዓለማችን ላይ የአካል ጉዳት በማድረስ ዘ ሊዲንግ ኮዝ ኦፍ ሞርቢዲቲ ሞርታሊቲ ይባላል። ሞርቢዲቲ ማለት የአካል ጉዳት በማድረስ ነው። ሞርታሊቲ ደግሞ የሟቾች በስትሮክ አማካኝነት ያው የሚሞቱ ሰዎች አሉ በከፍተኛ ቁጥር አለ ማለት ነው። ሰው ከካርዲዮቫስኩላር አክሲደንት ተብሎ ከሚያዙት ልብና ከልብ ጋር ከተያያዙ ችግሮች እንዲሁም ከደም ስር ጋር ደም ካርዲዮቫስኩላር ልብ እና የደም ስራዎች አማካኝነት ጋር አደጋ ከሚያደርሱት መካከል ያው እንግዲህ ስትሮክ አንዱ ይሆናል ማለት ነው። ስለዚያ የዛሬው የስትሮክ መረጃ ይህንን ይመስላል። ይቆያል።